በሌላ ዜና በአማራ ክልል በምስራቅ ጎጃም ዞን ባሶሊበን ወረዳ በዘንድሮ የምርት ዘመን ከ25 ሺህ ሄክታር መሬት በላይ ስንዴ በኩታ ገጠም እየለማ ስለመሆኑ ተገለጸ። በወረዳው ከመኸር ስንዴ ከ14 ሚሊዮን ኩንታል በላይ የስንዴ ምርት ለመሰብሰብ የታቀደ ሲሆን በአሁኑ ወቅትም ሰብሉን ከተባይ እንዲሁም ከበሽታ የመጠበቅና የመከታተል ስራዎች እየተሰሩ ስለመሆኑ ተገልጿል። ሳሙኤል ወርቃየው ተጨማሪ አዘጋጅቷል። በምስራቅ ጎጃም ዞን የባሶ ሊበን ወረዳ አርሶ አደሮች ዋነኛ ምርታቸው የስንዴ ሰብል ነው። በተያዘው የምርት ዘመንም ስንዴን በኩታ ገጠም አልምተዋል። ኖራም አብዛኛ በዛን ተጠቅመናል። ባለው ነገርም ጥሩ እስካሁን ባለው አበቃቁሉም ምኑም ደና ነው። ይኸው ብቻ ውጤቱን እንግዲህ ከምኖ ዘንድሮ ይበልጣል ብለን እናስባለን። ግባት አቅርቦት ደና ነው፣ ሸጋ ነው። ዘንድሮ እንደም ብጡም ሰው አልተጓጎለም። የኩታ ገጠም የሚባል ስንዴ ዘር ምናምን እንዳይዘራ እናሁን ስንየው ግን እንግዲህ ታምነው ይሻላል ብለን እንደምንየው። ከዚ ለ ይህን በጥሩ ቁመና ላይ የሚገኝ የስንዴ ሰብልም ለፍሬ ለማብቃት በአሁኑ ወቅት ሰብሉ በአረምና ተባይ እንዲሁም በበሽታ እንዳይጠቃ የክትትል ስራዎች እየተሰሩ ነው። በዚህ ረገድም አስፈላጊውን የባለሙያ ድጋፍ እየተደረገ ስለመሆኑም ተገልጿል። ምቹ የምናምን እየተረጨ ነው። ሁለት እዚህ የተረጫ አለ፣ ሶስት ጊዜኛ ሊማ የሚደገም አለ። የወሳውኑ ሲታይ እንደምታዩት አሪፍ ና አሪፍ ነው። አቋቋሙ ሁኔታው ደህና ነው። አሁን እዚህ አካባቢ ያለ ሰው እዚህ ካለ የእኔ እዚህ ከሆነ ሁላችንም አንድ ቀን መርጨት በአንድ ዚ አንድ አካባቢ ያለ ሰው የንትኑንም የአረሙንም የምቹንም በቃ ሁሉም እየተቆጣጠረ እየረጭ ነው። እስካሁን ባለው አንደኛ ተረጫ ሁለተኛ ተረጫዋል። አሁን ሶስትኛ እየጠበቅ ነው። ሰው በተለይ ከዝራ ነው በኋላ ከስንዴት ሶስት ቅጠል ካወጣ በኋላ አንድ በሽታ አለ ሴፕቶሪያ የሚባል በሽታ እሱ ላይ ከፍተኛ ክትትል በማድረጋችን እና ከአርሶ አደሩ ጋርም ከፍተኛ መግባባት በመፍጠራችን አስቀድመን በሽተው መከሰት ከመጀመሩ በፊት ርጭት ይካሄዳል። እኛ አካባቢ የተለመደው እሱን ነው። ባለሙያዎች ሄደው አዳዲስ ነገሮችም ሲከሰቱ ሄደው የሰብል ጥበቃ ባለሙዎችም የቀብሌ ባለሙዎችም ሄደው ያን በሽታ ለይቶ ይመጣሉ። ኬሚካል የምናዝበት ሁኔታ አለ። ከአረም ከበሽታ ከምንም የሚያው የምታዩት ስንዴ ነው። በዚህ ዓመት አረም የለም፣ በሽታ የለም። ምንም የተከሰተ ነገር የለም። አሁን ጥሩ ቁመና ላይ ያለበት ሁኔታ ነው ያለው አርሶ አደሮች በዚህ ዓመት የተሻለ የስንዴ ሰብል እንሰበስባለን የሚል ተስፋን ሰንቀዋል። የወረዳው ግብርና ጽሕፈት ቤት ኃላፊ ስሜን አሞኘ በበኩላቸው በዚህ ዓመት የስንዴ ምርት መጠኑ በሄክታር 56 ኩንታል ይመረታል ተብሎ እንደሚጠበቅ ገልጸዋል። ካምነው አንጻር ዘንድሮ ትንሽ አበቃቅሎም ውጤቱም ደና ብሎ ነው የሚገመሰው አርሶ አደሩ ስንዴውም ደህና ነው እንግዲህ ገባ ሲታይ ነው እንግዲህ ቢያንስ ከአንድ ገመድ አስር አስራ አምስት እናገኛለን ብለን እናስባለን። ያው አርሶ አደሩ ጠንካራ የሚያሰኘው መሬቱና እሱ አጠቃቀም ሁኔታ ነው እና አሁን እንግዲህ አስራ ሶስት የሚወጣዋል አስራ ሁለት የሚወጣዋል ተገመድ ያ የሰው እያርሶ አደሩ ጉዳይ ነው። በዚህ ዓመት እንደ ግብ ያስቀምጥ ነው። ግን አሁን የቁም ሰብል ግምገማችን ወደ ሀምሳ ስድስት ኩንታል አካባቢ እና ከዛ በላይ ይገኛል የሚል ነው ትንበዩ የሚያሳየን ስናየው ግን ከዛ በላይ እንደሚገኝ ያሳየናል። የወረዳው ምክትል አስተዳዳሪ ሙረ ሀብት አዳም በበኩላቸው ሰብሉ ለስብሰባ በሚደርስበት ወቅት በኮምባይነር ለመሰብሰብ አስፈላጊው ዝግጅት እየተደረገ ስለመሆኑም ገልጸዋል። በክላስተር የመዝራት አንዱ ጥቅም ለመሰብሰብም እንዲመች ነው። ይህ አካባቢ በክላስተር በአንድ ቀን የተዘራ አካባቢ ነው። ስለዚህ አንድ ሰሞን አንድ እንትን ወቅት የሚደርስ ከመሆኑ ጋር ተያይዞ ኮምባይነርን በመጠቀም በአንድ ጊዜ መሰብሰብ ይቻል።